ዜና ውስጥ ልኝ የተከበራችሁና የተወዳችሁ የኢትዮኒስ ቤተሰቦች እንደምናላችሁ የዕለት ዜና ውጃችን ነው ጀምሯል። አዳዲስ እና ወቅታዊ መረጃዎችን ይዘናል። በቅድሚያ አማር ዜናዎችን ነግራችኋለው። ኢትዮኒስን ሰብስክራይብ በማድረግ አብራችሁ ቆዩ። የጤና ባለሙያዎች አድማ ዛሬን በመላ ሀገር ተጠናክሮ ቀጥሏል። እዚህ አድማ የተነሳ በመላ ሀገርቱ ያሉ በርካታ ሆስፒታሎች ሙሉ በሙሉ ና በከፊ ስራ አቁመዋል። የጤና ባለሙያዎች ጥያቄያቸው እንዲመለስ ያስቀመጡት ቀነገደ መጠናቀቁ ተከትሎ ሙሉ አድማ ማድረግ የጀመሩት ዛሬ ሲሆን አገዛዙ ይህም በተመለከተ መፍትሄ ከማምጣት ይልቅ ሌሎች እርምጃዎች እየወሰደ ቀጥሏል። ዝርዝር አዘጋጅተናል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በድጋ ዳሞት ዛሬ በቀጠናው ከባድ ውጊያ በርካታ የአገዛዝ ወታደሮች ሲገደሉ ወታደራዊ ተሽከርካሪ ሞድሟል ተብሏል። በሌላ በኩል የአገዛዙ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ በዞኑ ከመንዝ ላሎ በስተቀር 30 ወረዳዎችን እየመራ እንገኛለን ሲሉ ተናግረዋል። ዝርዝር አዘጋጅተናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በኦሮሚያ ብልጽግና ተሸለሙ። ካባ እንዲሁም ጦርና ጋሻ ፈረስና ጋቢ የብልጽግና መንግስት ገዢዎች እርስ በራስ ብሎም ለወዳጅነት የሚሸለሟቸው ሲሆን ሌተናል ጀነራል ታደሰ ወረደ ጋሻና ጦር እንዲሁም ጋቢ የተሸለሙ ተረኛ ካሪ ሆነዋል። ለወትሮው ጋሻና ጦር የሚሸለሙ የነበሩ ካሪዎች አሁን ከአብይ አህመድ በራቁ ብሳቴን ሽልማ የተሰጣቸው ሲሆን በጉዳዩ ላይ በርካቶች እየተነጋገሩ ይገኛሉ። የክልሉ መንግስት ደግሞ አሁን ላይ አቶ ጌታቸው ረዳን ጨምሮ የፌዴራል መንግስት የፕሪቶሪያ ስምምነት እየጣሰ ነው በሚል ክስ ያሰማል። በዚህም ላይ ዝርዝር አዘጋጅተናል። በመቶ ሺዎች የሚቆጠሩ ኢትዮጵያን የሚሳተፉበት የተቃውሞ በይነ መረብ ትዕይንት ህዝብ ሊዘጋጅ ነው ተባለ። ጦርነት ይቁም፣ ሰላም ይምጣ በሚል ርዕስ የመቶ ሺዎች የተቃውሞ ትዕይንት ህዝብ በበይነ መረብ አደባባይ ሊካሄድ መሆኑ ቀን ተቆርጦለታን እንዴት የሚለውን በዝርዝር እናያለን የሶማሊላንድ ፕሬዝዳንት ከ130 በላይ ለሚሆኑ ሀገራት ለሶማሊላንድ እውቅና እንዲሰጡ ጥሪ አቅርቢ ያለው አሉ። ፕሬዚዳንቱ ሶማሌላንድን አገር ለማድረግ ያስችለኛን የሚል እንቅስቃሴ ጀምር ያለው ያሉ ሲሆን ይህንንም የተናገሩት የራስ ገዝነት የነጻነት ቀን ምክንያት አድርገው በይፋ ነው። አብይ አህመድ ወደብ ተቀብዬ የአገርነቱ እውቅና እሰጥሻለሁ ማለት የፈረሙላትን መልሴ ካዷ ሶማሌላንድ ፕሬዚዳንት የሆኑት እኒህ ሰው አሁን እውቅና እንዲሰጧቸው ከጠየቋቸው መሪዎች መካከል አብይ አንዱ ነዋል። በዝርዝር ነው እስራኤል ለመሰረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናግራለች። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች አስር ሳምንታት ሲሆን ምንም ረሃብ ችግር እንዳይከሰት በሚለው አሁን እገዳውን የማነሳው ስትልና ተገቢ የሆኑ ምግቦች እንዲገቡ ወደ ጋዛ ፈቅዳለሁ ብላለች። እንዴት የሚለውን በዝርዝር እናያለን። ተመልካቾች ወደ ዝርዝሩ አልፋለውም። አብራችሁ ይቆዩ። የጤና ባለሙያዎች አድማ ዛሬም በመላ ሀገሪቱ ተጠናቅሮ ቀጥሏል። በዚህ አድማ የተነሳ በሀገሪቱ ያሉ በርካታ ሆስፒታሎች ሙሉ በሙሉና በከፊል ስራ አቁሟል። አንዳንዶቹም ደግሞ ይህን የተባለ የጤና ባለሙያ የሌላቸውና በዝቅተኛ ሰራተኞች ስራቸውን የጀመሩ ሆኗል። የጤና ባለሙያዎች ጥያቄያቸው እንዲመለስ ያስቀመጡ ቀነ ገደብ መጠናቀቁ ተከትሎ ነው ዛሬ ሙሉ አድማ ማድረግ የጀመሩትም። በኑሯችንና በደሞዛችን መካከል ያለው ልዩነት ሰፍቷል። የምንሰራውን ስራና ደሞዛችን አይመጣጠንም። ከዛም አልፎ እየራበን መስራት አንችልም በስራ ቦታችን ደህንነት አይሰማንም፣ ያሉ የኢትዮጵያ ጤና ባለሙያዎች በመላ ሀገሪቱ ያወጁትን የስራ ማቆም አድማ ዘመቻ ተጠናክሮ ቀጥሏል። ባለፉት አምስት ቀናት የስራ ማቆም አድማን በመፈጸም ጥያቄያቸው ትኩረት ተሰጠው መልስ እንዲሰጣቸው የጠየቁ የጤና ባለሙያዎቹ ብልጽግናው መንግስት በኩል ይህ ነው የሚባል ግልጽ መልስ አልተሰጣቸውም። አገዛዙ መልስ ከመስጠት የተሻለ ሆኖ ያገኘው ማሰር፣ ማሳደድ፣ ማገት እንዲሁም ማስፈራራትና የራሱን ካሪዎች በጤና ተቋማት ውስጥ ማሰማራትን ጭምር ነው። የታሰሩ ብዙዎች ፍርድ ቤት ማቅረብ የተነፈጉ ሲሆን አንዳንዶቹ ፍርድ ቤት ቀርበው በሽብርና በሰው ግድያ ጠርጥሬያቸዋለሁ ብሎ አገዛዙ ቀጥሮ ጠይቆባቸው አሁንም እስር ቤት ውስጥ ተቀምጠዋል። አሁን ላይ የጤና ባለሙያዎች ሙሉ የስራ ማቆም አድማ ያሉትን የጀመሩ ሲሆን ይህም በከፊል ይህም ከዚህ በፊት አሁን ላይ የጤና ባለሙያዎች ሙሉ የስራ ማቆም አድማ ያሉትን የጀመሩ ሲሆን ይህም ከዚህ በፊት በከፊል አድማ ጊዜ ያደርጓቸው የነበሩ ድንገተኛና ከፍተኛ ክትትል ክፍል ክፍል ሕክምናዎችን ጨምሮ ሙሉ ለሙሉ ያቋረጠ ሆኗል። ዛሬ በቅዱስ ጳውሎስ፣ በቅዱስ ጴጥሮስ፣ በአበበች ጎበና፣ በየካቲት 12፣ በጥቁር አንበሳ፣ በሚኒሊክ፣ በሀዋሳ፣ በጎንደር፣ በባህር ዳር፣ በአርባ ምንጭና በደብረ ማርቆስ እንዲሁም መሰል የአገሪቱ አካባቢዎች ያሉ የህክምና አገልግሎት ይሰጡ የነበሩ ባለሙያዎች ሙሉ ለሙሉ አድማ አድርገው ስራ ቆመዋል። አንዳንዶቹ እንደ ዋሳ ዩኒቨርሲቲና እንደ ጥቁር አንበሳ አይነት እንዲሁም እንደ አቡነ ጴጥሮስ ሆስፒታል አይነቶቹ ደግሞ ስራ አካቆሙ ውሎ አድረዋል። የብልጽግና አገዛዝ ሀኪሞች ጥያቄያቸውን እንዲመለስና የህክምና አገልግሎት ማግኘት እንዲችሉ ደግሞ ዜጎች መጠየቅ የጀመሩ ሲሆን፣ በጥቁር አንበሳ ሆስፒታል ዛሬ ታካሚዎች በጸጥታ ኃይሎች ጋር ግጭት እስከ መድረስ ደርሰዋል። በዚህም የግጭቱ ዋነኛ መነሻ አሁን ላይ የታካሚዎች ህይወት ሊያልፍ በመሆኑ መንግስት የሀኪሞችን ጥያቄ መመለስ አለበት በሚል ወደ ቀጥታ አስተዳደር ቢሮ ሂደው ጥያቄያቸውን ማቅረባቸውን ተከትሎ ሀኪም የለም ከፈልጋችሁ ውጡ የሚለው አገዛዙ የጸጥታ አካላትን ጠርቶ የታማሚ ቤተሰቦችን ወደ ማገትና ወደ ማሰር ተሸጋግሯል ነው የተባለው። ይህ የሀኪሞች ስራ ማቆም አነባ በቀጥታ ከመለስ በተጨማሪ ነርሶችንና ሌላ ቦታ የሚሰሩ የአገዛዙ ካሬ የጤና ባለሙያዎችን ወደ ሆስፒታሎች በመደብ የብልጽግናው አገዛዝ አሁንም ለኢትዮጵያ ህዝብ ያለውን ንቀት ያሳየበት አንድ ክስተት ሆኖ የሀኪሞቹ አድማ ቀጥሏል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በጎጃም በደጋ ዳሞት ዛሬ በቀጠለው ከባድ ውጊያ በርካታ ያገዛዙ ወታደሮች ሲገደሉ፣ ወታደራዊ ተሽከርካሪዎችም ወድሟል። በክልሉ በቀጠለው ጦርነት በተለያዩ አካባቢዎች ያገዛዙ ጦር አዛዦች የብልጽግናና ጸጥታ እንዲሁም የፖለቲካ አመራሮች ግድያም ቀጥሏል። በትላንትና ሁለት ምሽት በሰሜን ሸዋ ዞን ሸዋሮቢት ከተማ የመረጃና ደህንነት ኃላፊ ነበር የተባለ አመራር ጨምሮ በጥበቃ ላይ የነበረው የጸጥታ አባላት በፋኖ ኃይሎች መገደላቸውን የከተማዊ መረጃ ምንጮች ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በበኩሉ በሸዋ ሮቢት ከተማ ህዝብ ላይ በደል ሲፈጽሙ የነበሩ ወጣቶችን ለወታደራዊ ግዳጅ ሲያሳፍሱ የቆዩ አካላት ላይ እርምጃ ወስጃለሁ ሲል አስታውቋል። ዛሬ ከማለዳ ጀምሮ ለሰዓታት በምዕራብ ጎጃም ዞን ደጋ ዳሞት በተደረገው በከባድ መሳሪያ የታገዘ ውጊያ ከሀያ በላይ አገዛዙ ወታደሮች ሲገደሉ ወታደራዊ ተሽከርካሪዎችን ወድመዋል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ሁለተኛ ክፍለ ጦርን ያስታወቀው አገዛዝ ጦር ከፈረስ ቤት ከተማ ወደ ደንበጫ ሲንቀሳቀስ የፋኖ ኃይሎች ጋላ ካምፕና አዲስ አለም በተባሉ ስፍራዎች ላይ ውጊያ እንደከፈቱበት ነው ተቋሙ ያስታወቀው። አገዛዙ ከባድ መሳሪያዎችን ሁሉ ተጠቅሞ አጸፋ ውጊያ ቢያደርግን በፋኑ በኩል የደረሰ ጉዳት የለም ነው ያለው። አፋ ብሃ በተመሳሳይ በምስራቅ ጎጃም ደባይ ጥላት ግን ወረዳ ቆይ ከተማ የፋኖ ኃይሎች ሰርገው መግባት ጥቃት ፈጽማቸው ሰምቷል። በዚህም ጥቃት በስም የተለዩ ሁለት የሚኒሽ አባላት መገደላቸውን የፋኖ የመረጃ ምንጮች አረጋግጠዋል። በዞኑ ጎዛምንና ስናን ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አሁን ላይ እንደቀጠለ የአማራ ፋኖ ብሔራዊ ኃይል ነው ያስታወቀው። በተለይም በጎዛመን ፈንድቃ ሞሰቢትና የቦ ማርያም አካባቢ በነበረው ውጊያ የአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ብሏል። አፋባ ጎጃም የወፍታዊ ንጉሴ ክፍለ ጦር በተመሳሳይ በዛሬው እለት በምዕራብ ወሎ ቀጠና ወረ ኢሉና ለገሄዳ ወረዳ አዋሳኝ አካባቢ ሽክፍ የተባለ ቦታ በተደረገው ውጊያ ከአስር በላይ የአገዛዙ ወታደሮች መገደላቸውን የአካባቢ መረጃ ምንጮች ለኢትዮንስ ተናግረዋል። በሌላ በኩል በአማራ ክልል ያገዛዙ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ ለማየሁ በዞኑ ከመንዝ ላሎ በስተቀር ሰላሳ ወረዳዎችን እየመራን እንገኛለን ሲሉ አስታውቀዋል። ወንበዴ ሲሉ የጠሩት ኃይል መከላከያ በከፈለው መስዋዕትነት አስወግደን መዋቅራችን መልሰናል ሲሉ የተደመጡት አቶ መካሻ ለማየሁ ዛሬም ግን በሰራዊት ታጅቦ ከመንቀሳቀስ ባለፈ ከዝም አልገብቶ ስራቸውን ማከናወል ስለመቻላቸው ግን አልተናገሩም። አስተዳዳሪው ከመንዝ ላሎ ወረዳ በስተቀር መዋቅራችን መልሰናል ሲሉ ግን ተደምጠዋል። ይሄ ወንበዴ ቡድን አያዋጣም ብለን ቁረጥ 30 ወረዳ ከመንዝላሎ ውጭ አስተማማኝ በሆነ ደረጃ የመንግስት መዋቅር እንዲደራጅና የብልጽግና አመራሮች በከፍተኛ የሰራዊት ጥበቃ ውስጥ ሆኖ በጦር ካምፕ እያደሩና እየዋሉ መሆናቸው የታወቀ ሆኖ ሳለ በወረዳዎች የብልጽግና መዋቅር መልስን ሲሉ መናገራቸውን ቀጥለዋል። የፋኖ ኃይሎች በኩላቸው ከ85 ዘጠና የሚሆኑ አማራ ክልል ጊዜያዊ ህዝባዊ መዋቅር መስተዳድር እያስተዳደረ እንደሚገኙ በተደጋጋሚ መግለጻቸው ይታወቃል። በተያያዘም በዚሁ በሰሜን ሸዋ ዞን ሞረትና ጅሩ ወረዳ የጦር አዛዦችና የብልጽግና ባለስልጣናት በጋራ በተገኙበት ስብሰባ ላይ የክልሉ የከተሞች ልማት ክላስተር አስተባባሪ ዶክተር ዶክተር አህመዲን መሐመድ ጠላት ፍርክስክሱን አወጣ ነው ሲሉ መናገራቸው ተሰምቷል። የትግራይ ጊዜ አሰራር ሌተራል ጄኔራል ታደሰ ወረደ በኦሮሚያ ብልጽግና መሾማቸዋን። የትግራይ ክልል ጊዜ አስተዳደር ፕሬዚዳንት የሆኑት ሌተራል ጄኔራል ታደሰ ወረደ በኦሮሚያ ክልል ብልጽግና መሸለማቸው ተሰምቷል። ካባ እንዲሁም ጦር ጋሻና ፈረስ ጋቢ የብልጽግናው መንግስት ገዢዎች እርስ በርስ ብሎም ለወዳጅነት የሚሸላልሟቸው ሲሆን ሌተናል ጀነራል ታደሰ ወረደ ጋሻ ጦርና ጋቢ ተሸልመው በክልል ርዕሰ መስተዳድሮችና የብልጽግና አመራሮች ታጅበው መታየታቸው አነጋጋሪ ሆኗል። ለወትሮ ጋሻ ጦር የሚሸልመው ለታዋቂ ተዋጊዎች ወይም ደግሞ በጀግንነት ሀገራቸውን ለማስከበር ለሚሰለፉ የጦር ጀግኖች ነበር። አሁን ላይ ካባ የሚሸልመው ጦር የሚሸልመው ጋሻ የሚሰጠው ፈረስ የሚቀርበው ለአብይ አህመድ ለሚገብሩና እጅ ለሚሰጡ መሆኑን ብዙ ጊዜ ብልጽግና የመጣባቸው ያለፉት አመታት ምስክሮች ሆኗል። በእርግጥ የትግራይ ክልል ፕሬዚዳንት የሆኑት ሌተናል ጀነራል ታደሰ ወረደ በጦርነት የሚታወቁ በማረጋቸው ሌተናል ጀነራል ማድረግ የደረሱ የጦር መሪ ቢሆኑም በሰላም ውል የተቋጨውን ጦርነት አስቁሞ መሪ ለሆኑት ሰው ጋሻና ጦር መሸለም ምን ማለት እንደሆነ የሚያውቁት ሸላሚዎቹ ብልጽግናዎቻ ናቸው ብለን ብዙዎቹ ይህ ሽልማትና ግንኙነት ባለበት ሁኔታ የትግራይ የፌዴራሉ መንግስት ግን እርስ በራሳቸው እየተካሰሱ ይገኛሉ። ህወትን ሰርዣለሁ ያለው አገዛዙ በዋት ተመርጧን የተባሉት ሌትራል ጀራል ታደሰ ወረደና ህወሀት ሙሉ ለሙሉ ባስተዳድረው እያለ ህወሀት ሙሉ ለሙሉ እያስተዳድር ያለውን ክልል የሚመሩትን ሰው አሁን ላይ ብልጽግና መሸለሙ ብዙዎቹን አነጋጋሪ አድርጓል። ይህ ሽልማት የተሰጣቸው በጠቅላይ ሚኒስትሩ የትውልድ ቀይ በሻሻ ጅማ መሆኑ ደግሞ ነገሩን የበለጠ አነጋጋሪ አድርጎታል። በቅርቡ እንኳን እነዚህ ሁለቱ የፌዴራል መንግስትና የትግራይ ክልል መንግስት መካሳቸውን ቀጥለዋል። በቅርቡ የፌዴራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው። አቶ ጌታቸው ረዳም ተጠቅሞ ስም ማጥፋት ዘመቻ በክልል ተቋማት ላይ እያካሄደ ነው ያለው። ይህኒ የዛሬ የተሸለሙት የታደሰ ወረደ ጽፈት ቤት ነበር። ከዚህ በተጨማሪም እሳቸው ጽፈት ቤትንና የክልሉ የጸጥታ ቢሮ እንዲሁም ህወሓት ተነሳ አይነት ሀሳብን በመግለጫቸው አንጸባርቀዋል። ድርጅቱና ጽፈት ቤቶቹ በክልሉ ተቋማት ላይ ከፍተኛ የፕሮፓጋንዳ ዘመቻ እየተካሄደ ይገኛል። ይህ የሚካሄደው ደግሞ በፌዴራል መንግስት ይሁንታና በዋና ባለቤትነት ነው ሲሉ አስታውቀው ነበር። የፌዴራል መንግስት እያካሄደ ያለውን የፕሮፓጋንዳ ዘመቻ ካልተገበራቸው የስምምነቱ ነጥቦች ጋር ተዳምሮ በትግራይ ሕዝብና ዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል ነው ያሉት። እነዚሁ የትግራይ ክልል ፕሬዚዳንት ጽፈት ቤትና ህዋት እንዲሁም የጸጥታ ቢሮ በጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ጌታቸው ረዳ አሁን ላይ አማካኝነት ሰሞኑን የተደረገው ስም ማጥፋት ተግባር የፌዴራል መንግስቱን በትግራይ ህዝብና ተቋማቱ ላይ የከፈተውን ስም ማጥፋት ዘመቻ አካል ነው ሲሉም ተቃውመውታል። እየተካሄደ ያለውን ዘመቻ በፕሪቶሪያው ስምነት ተፈራሚ አካላት ዘንድ ሊኖር የሚገባው መተማመን የሚሸረሽር ተግባር መሆኑን ሊታወቅ ይገባል ነበር ያሉትም የኢትዮጵያ መንግስት እያካሄደ ካለው ስምነቱን የሚጥስ ዘመቻ ተግባር ተቆጥቦ ለፈረበት ምነት ተገዥ እንዲሆን ሲል የጠየቁት በመግለጫው በስምምነቱ ተግባራዊነት ሊሰራ ይገባል ሲሉም አሳስበዋል። አቶ ጌታቸው ረዳ በሌብነትና በወንጀላ ያቀረቧቸውን ሰዎች እንዲሁም የወጣውን ዶክመንት የተቀበለው መግለጫ፣ ነገር ግን ይህንን ሰበብ በማድረግ የፌዴራል መንግስቱና አቶ ጌታቸው ረዳን በመጠቀም ሆን ብሎ የፕሪቶሪያውን ስምምነት ለመጣስና የትግራይ ህዝብንም እንደ ወንጀለኛ እንዲቆጠር የሚያደርግ ፕሮፓጋንዳ እየሰራ ነው ብለዋል። ይህንን ንግግርና ይህንን መግለጫ በተቋማቸውና በቢሮቸው ያወጡት ሌተናል ጀነራል ታደሰ ወረደ በጅማ ተገኝተው የተሸለሟቸው መቀመጫ ወንበርን ጨምሮ አጠቃላይ የጦር መሳሪያዎችና ባህላዊ የውጊያ መሳሪያዎች መሆኑ ብዙዎቹን እያነጋገረ ይገኛል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን የሚሳተፉበት የተቃውሞ የበይነ መረብ ትይንተ ህዝብ ሊዘጋጅ መሆኑ ተሰማ። ጦርነት ሲቆም ሰላም ይምጣ በሚል ርዕስ የመቶ ሺዎች የተቃውሞ ትይንተ ህዝብ በበይነ መረብ አደባባይ ይካሄዳል ተብሏል። በንጹሃን ላይ የርስ ያለው ጭፍጨፋ የሚቃወሙና በአይነቱ የተለየ ታላቅ የተቃውሞ ትይንተ ህዝብ ለማካሄድ እየተዘጋጁ ነው ማለት የአብሮነት ኢትዮጵያ ለ ሚዲያዎች በሰጠው መግለጫ አስታውቋል። ትዕይንተ ህዝቡን በሚያካሂደው ቅዳሜ ግንቦት 30 ወይም ጁን 7 ቀን 2017 ከቀኑ 11 ሰዓት በዋሽንግተን 10 ሰዓት ኤኤም እና በለንደን 3 ሰዓት ፒኤም ጀምሮ እንደሚሆን የተገለጸ ሲሆን የአጀንዳው የጋራ ባለቤትና ተባባሪ የመሆን ፍላጎት ባላቸው በርካታ መገናኛ ብዙሃን በመላው ዓለም ለሚገኘው ኢትዮጵያዊ በቀጥታ ስርጭት ይተላለፋል ብሏል። በዚህም ኢትዮጵያውያን የብሔር የሃይማኖትና የርዕዮተ ዓለም ልዩነት ሳያግዳቸው በጋራ በሚታደሙበት የበይነ መረብ የተቃውሞ ትዕይንተ ህዝብ ላይ በወቅቱ የተቃውሞ ትግል የመሪነት ወይም የጎላ የተሳትፎ ሚና ያላቸውና የተለያዩ የፖለቲካ አመለካከቶችና ማህበረሰቦችን የሚወክሉ አስራ አምስት ታዋቂ ሰዎች ተገኝተው ለህዝቡ የቀጥታ ንግግር ያደርጋሉ የሚል መግለጫው። ንግግር እንዲያደርጉ የሚጋበዙት ታዋቂ ሰዎች የሀገሪቱን የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና የሚኖራቸው በአሁኑ ወቅትም በሰላማዊ ወይም በትትግል ተሳትፎ ያላቸው ሰዎች ይሆናሉ ብሏል። አክሎም ንግግር የሚያደርጉበት ርዕሰ ጉዳይ በሀገራችን ጦርነት ሊቆም አገዛዝነት ሊያበቃ እንዲሁም ዘላቂ ሰላም ሊመጣ ት ይችላል በሚለው ወቅታዊ ጥያቄ ዙሪያ ይሆናል ብሏል። በዚህ ትዕይንተ ህዝብ ተቃውሞ የሚቀርብበት አገዛዝ ፈቃደኛነቱና ድፍረቱ ካለው በትዕይንተ ህዝቡ ላይ ተገኝቶ አቋም እንዲገልጽ ይጋበዛል ማለት መግለጫው አላማውን ያብራራ። የትዕይንተ ህዝቡ መሰረታዊ አላማ ተብሎ በመግለጫው ላይ ከተዘረዘሩት መካከል የኢትዮጵያ ህዝብ የመንግስት የጦረኝነት አካሄድ ምን ያህል አእምሮ እንደሚቃወምና ዘላቂ ሰላም እንዲመጣ እንደሚፈልግ በተግባር ለማሳየት አልመናል ተብሏል። በተጨማሪም መንግስት የህዝቡን ሰላማዊ የተቃውሞ እንቅስቃሴ የተለመደ አፈና ድርጅት አዳፍ ነው ሊያስቀረው እንደማይችል በተግባር ለማሳየት ተቃዋሚ ኃይሎች በልዩነቶቻቸው ላይ ከማተኮር ይልቅ በኤርትሻ ጋር የሆነ ትብብር ፈጥረው ህዝቡን በጋራ ብቃት አታግለው ለአሸናፊነት መብቃት የሚችሉበት እድል መኖር ለማሳየት እንዲሁም በሀገራችን የሚዲያ የቀጥታ ስርጭ ታሪክ ለመጀመሪያ ጊዜ ትዕይንተ ህዝቡም በመቶ ሺዎች የሚቆጠሩ ኢትዮጵያውያንም በአንድ ጊዜና በቀጥታ እንዲታደሙ ማድረግ አዲስና ተከታታይነት ያለው አገዛዝ አንቀጥቀጥ የሆነም የሰላማዊ ትግል ተነሳሽነት በህዝብ ውስጥ ለመፍጠር ያለመኖር ነው ብሏል። የዚህ በአይነቱ አዲስና ልዩ ነው የተባለው በተባለት የትግል ስልት ጠቀሜታ በመገንዘብ በሀገር ውስጥና በመላው ዓለም የሚገኙ ኢትዮጵያውያን የትትይንተ ህዝቡ የቀጥታ ስርጭት በያለበት ቦታው ነው በመሳተፍ ተቃውሟቸው እንዲገልጹ መጋበዞን አሁን ላይ የወጣው መግለጫ ያሳያል። አቶ ለቱ አያሌውን በዋና ሊቀመንበርነትና በጊዜ አስተባባሪነት የሰየመው የአብረውነት ኢትዮጵያ የተሰኘው አዲስ ተቋም በአሜሪካ የተመሰረተ ሲሆን ይህንን እንቅስቃሴ የሚመራውም ይህ ተቋምና አጋሮቹ ናቸው ተብሏል። የሶማሌላንድ ፕሬዚዳንት ከሰላሳ በላይ ለሚሆኑ ሀገራት ለሶማሌላንድ እውቅና እንዲሰጡ መጠይቃቸውን ይፋረጉ። ፕሬዚዳንቱ ሶማሌላንድን ሀገር ለማድረግ ያስችለኛን የሚል እንቅስቃሴ መጀመሩን የራስ ገዝን የነጻነት ቀንን ምክንያት አድርገው ይፋርገዋል። አብይ አህመድ ወደብ ተቀብዬ የሀገርነት እውቅና እሰጥሻለሁ ማለት የፈረሙላትና መልሶ ካድዋ ሶማሌላንድ። ፕሬዚዳንቱ አሁን ላይ እውቅና እንዲሰጧቸው ከጠየቋቸው ሰዎች መካከል አብይ አህመድ አንዱ ኗ የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ኢሮም ከ130 በላይ ለሚሆኑ ሀገራት ለሶማሊላንድ እውቅና እንዲሰጡ ጥሪ አቅርበዋል። ሶማሌላንድ ነፃነቷን ያውጅች በ34 ዓመት ክብረ በዓል ላይ ንግግር ያደረጉት ፕሬዚዳንቱ ጠቅላይ ሚኒስትሮች፣ ነገስታትና አሚሮች ጨምሮ ከ130 በላይ ለሚሆኑ ሀገራት ለሶማሊላንድ እውቅና እንዲሰጡ የሚጠይቅ የፕሬዝዳንታዊ ደብዳቤዎች መላካቸውን በይፋ ተናግረዋል። ክብረ በዓል ላይ ለዓለም አቀፍ ማህበረሰብ ለሶማሌላንድ የአገርነት እውቅና እንዲሰጥ በድጋሚ ጠንቃራ ጥሪ ማቅረባቸውን ሆርን ዲፕሎማት ነው የዘገቡ። ፕሬዚዳንት ኢሮም ኢትዮጵያን የትባ አሪምሬት፣ ዩናይትድ ኪንግደም፣ አሜሪካ፣ ጅቡቲ፣ ታይዋን፣ ቱርክና ኬንያን ጨምሮ ከሶማሌላንድ ጋር በወዳጅነት ላይ የተመሰረተ ግንኙነትና ትብብር ላላቸው ሀገሮች ምስጋናቸውንም አቅርቧል። የሶማሌላንድ የውጭ ጉዳይ ፖሊሲ በሰላም በጋራ በመከባበርና በገንቢ አጋርነት መርሆች ላይ የተመሰረተ ነው የሚሉት እኒው ፕሬዚዳንት በአፍሪካ ቀንድና በቀይ ባህር ላይ ብልጽግናን በማጎልበትና በቀጠና ደህንነት ውስጥ ወሳኝ ሚና ለመጫወት ሀገር ሆነን እየመጣን ነው ይላሉ። አብይ ከሶማሌላንድ ወደብ አግኝተናል እንኳን ሳላችሁ ብለው ኢትዮጵያን የዋሹበት ንውል አስረው ለሶማሌላንድ እውቅና ለመስጠት ተዘጋጅቶ የነበረ ሲሆን በቱርክ አንካራ ባደረጉት አዲስ እምነት የሶማሊያን አንድነት አከብራለሁ ማለት ሶማሌላንድን፣ ሀገራቸው ኢትዮጵያን መካዳቸው የሚታወቅ ነው። እስራኤል ለመሰረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረችም። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች አስር ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እፈቅዳለሁ ብላለችም። የጠቅላይ ሚኒስትር ጽህፈት ቤት መግለጫ እንዳሳወቀው ከሆነ እርምጃ የተወሰደው በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍን በማስፈለጉና በእስራኤል መከላከያ ሰራዊት ምክር ሀሳብ ነው ተብሏል። ይህ መግለጫ የወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ከተናገረ ከሰዓታት በኋላ ነው ይላም ቢቢሲ። እስራኤል ምንም አይነት ምግብ ነዳጅና መድኃኒት ወደ ጋዛ እንዳይገባ ያደረገችውን እቀባ እንድታነሳ ከፍተኛ ጫና እየደርሰባት ነበር። የተራሩ ድርጅቶች በጋዛ 2.1 ሚሊዮን ህዝብ መካከል ያለውን የረሃብ አደጋ ሲያስጠነቅቁ የተራቡ ህጻናት በምግብ ጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎች እና ዘገባዎችን መውጣት ጀምረዋል። የፈረንሳይ ውጭ ጉዳይ ሚኒስትር ዣኖኤል ባሮት እስራኤል አፋጣኝ መጠነ ሰፊና ያልተደናቀፈ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ይጠይቃሉ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት መግለጫ እንዳሳወቀው የረሃብ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ህዝብ መሰረታዊ መጠን ያለው ምግብ እንዲገባ ትፈቅዳለች ብለዋል። እንዲህ ያለው ሁኔታ ኦፕሬሽን የጌዲዮን ሰረገላ ተብሎ የተሰየሙን አዲሱን ጥቃት አደጋ ላይ ይጥላል ተብሏል። እስራኤል በተጨማሪም ሐማስ የሰብአዊ እርዳታ ስርጭት ለመቆጣጠር ያለውን አቅም ለመንፈግ እርምጃ ትወስዳለች ብሏል መግለጫው። ቀደም ሲል እውርለት የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ የሚገኘውን ሆስፒታል ጨምሮ ጥቃቶችን በተለያዩ ቦታዎች ፈጽሟል። እስራኤል በጋዛ የታገቱ ዜጎቿን ለማስለቀቅና ሐማስን ለማሸነፍ ዓላማ እንዳላት አሁንም ትናገራለች። በደቡብ ካን ዮነስ ከተማና በጋዛ ሰሜናዊ ክፍል ውስጥ ቤት ላሂያን እንዲሁም ጃባሊያን የስደተኞች ካምፕ ጨምሮ የእስራኤል ጥቃት ኢላማ መሆናቸውን የነፍስ አድን ሰራተኞች ተናግረዋል። በጋዛ ባለፉት 24 ሰዓታት በትንሹ 67 ሰዎች ሲገደሉ 361 ቆስለዋል፣ ሲል በሐማስ የሚመራው የጤና ጥበቃ ሚኒስቴር ማስታውቋል። በቦምብ ፍንዳታ የምትባንነውን በካን ዩኒስ የምትኖር አንድ ሴት በጣም አስቸጋሪ ስትል ስለ ሁኔታው ለዊስ ተናግራለች። በተጨማሪም በከፍተኛ የዱቄት የጋዝና የምግብ እጥረት ጋር የታገለች መሆኑን በግልጽ ተናግራለች። ይህ የበርካታ ጋዛውያን ሲሆን በአሁኑ ሰዓት ታዲያ የእስራኤል መንግስት ያልተጋነን እርዳታ እንዲገባ አድርጋለሁ ማለት የበርካቶችን እፎይታ አምጥቷል። የተወደዳችሁና የተከበራችሁ የትዩን ስቤት ቤተሰቦች የዕለቱ መረጃዎች የሚነበሩ ሰናይቀን ያለው